መተሳሰቡ በባሌ ጎባ የተወለደው ጋዜጠኛው በልጅነቱ እንደማንኛውም ሕፃን ሲጫወት ሲቦርቅ ነበር የሚታየው። ስድስት ዓመት በሞላው ጊዜ ግን ድንገተኛ ህመም ስለገጠመው ቤተሰቦቹ ወደ ሐኪም ቤት ይወስዱታል። ያን ቀን ሐኪም ቤት የተወጋት መርፌ ታዲያም የህይወቱን ጣፋን ተወሰነች። በወቅቱ በተፈጠረው የህክምና ስህተት ከባድ የሚባል የአካል ጉዳት ደረሰበት። በዚያም ሁሉ ውጣ ውረድ ውስጥ ያለፈው ብርቱ ሰው እልፍ መከራ ቢፈራረቁበትም ለብዙ ኢትዮጵያውያን አካል ጉዳተኞች ድምፅ ከመሆን ግን አላገደውም ነበረም። ጋዜጠኛ ተስፋዬ ገብረ ማርያም ለማንኛውም ህፃን ልጅ እስከ ስምስት ዓመቱ ሲወራት የነበረ ኢትዮጵያ ያለ በሄደበት ያን ጊዜ በተፈጠረበት የሕክምና ስህተት ምክንያት መቆምም ሆነ መቀመጥ ያልቻለው ተስፋዬ በደረቱ እየተሳበ መሬት ለመሬት የሚንከባለል አሳዛኝ ብላቴናም ሆኖ ነበረም። ወላጆቹ በከፈሉት መስዋዕትነት ላይ ፈጣሪም ታክሎበት በየጠበል ቤቱ ሲንከራተት ቆይቶ እንደምንም ጤናው ለመሻሻል አልቻለም። በአካል ጉዳት ውስጥ ሆኖም ትልቅ ህልም የነበረው ጋዜጠኛ ተስፋዬ ገብረ ማርያም ትምህርቱን ተምሮ ከጨረሰ በኋላ በተለያዩ ሚዲያዎች ውስጥ በጋዜጠኝነት ሰርቷል። ከስድስት ዓመታት በፊት በአሃዱ ሬዲዮ 94 ነጥብ ሶት መተላለፍ የጀምረው አዲስ መንገድ የተሰኘው የሬዲዮ ፕሮግራም በርካታ ጠቃሚ ነጥቦችንም ሲዳሰስ ቆይቷል። ከዚህ በተጨማሪም በተለያዩ ሚዲያዎች ላይ የተለያዩ ፕሮግራሞችን በማዘጋጀትና በማቅረብ ከሃያ ዓመታት በላይ ሲያገለግል ቆይቷል። ከኔ ቀጥሎ ልጅ አልወልድም ሀብታም ነበር የምትለኝ እና እናቴ አልወልድም፣ ምክንያቱም አንተን የመሰለ ልጅ ወልጄ እንዲህ በሽተኛ ሆነ አልወልድም ስትል ነበር እናቴ። የእኔ ህይወት ሲቀየር ስድስተኛ ክፍል በህይወቴ ያለቀኝ ሁለት እጅና ሁለት እግር የሌለው ሰው ታሪክ መጽሐፍ ሳ ነበር። አስሩ በሁለተኛው የዓለም ጦርነት ላይ ሁለት እጅና ሁለት እግር የሌለው ሰው ነገር ግን አርቲፊሻል እጅ እግር ገብቶበት የአሜሪካን ሆሊድ ፊልም ሳ ይላል። ሰው በማጣቱ ሳይሆን ባለው ላይ ብቻ ማተኮር ከቻለ ድል ማድረግ እንደሚቻል መባል እናቴና አባቴን ቁጭ አድርጌ ከዚህ በኋላ ተስፋዬ አካል ጉዳተኛ አይደለም፣ እንደምልክት የመጣ ልጅ ነው። ስለዚህ መድኃኒት መዋ ተሽን አቁሚና ልጁ ብለችልኝ ብዬ ተናገረ። ምክንያቱም ውሃ ቀርታ መታጠጣኝነት እፈልጋለሁ ብቻዬን መኖር አልፈልግም ብያት ነበር። ነፍሷን ይማራል ነው እስኪ እንግዲህ እግዚአብሔር ከጠቀደ ብላ ነበርና እዚህ መድረክ ላይ የሚያማምሩ ሁለት ወንድሞች አሉ፣ እየተከታተሉ ስለሆነ ደስታ ወደር የለው። ዛሬ ታዲያ ለዚህ እውቅ ጋዜጠኛ ልዩ የሆነ ሽልማት ተበርክቷል። ሽልማቱ ለተስፋዬ እጅግ ሰርፕራይዝ ነበረም። ብዙ አርቲስቶችና ታዋቂ ሰዎች በተገኙበት ፕሮግራም የሆነውንና የተከሰተውን ክስተት እናጋራቸዋለን። ሽልማቱ ምን ይመስል ነበረም? ተስፋዬስ ሽልማቱን ሲቀበል ምን አይነት ስሜት ተሰማው? በፕሮግራሙ እነማን ተገኙ? በአጠቃላይ በሚሊኒየም አዳራሽ የተከናወነውን ፕሮግራም ጠቅልለን ወደ እናንተ እናደርሳለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እያደረጋችሁ እስከ መጨረሻው ፕሮግራማችን እንድትከታተሉ ጋበዝን። አካል ጉዳተኝነቱ ሳይበግረው መከራና ውጣ ውረድም ሳያንገዳግደው ከራሱ አልፎ ለበርካታ ወገኖች ድምፅ በመሆን ከሁለት አስርት ዓመታት በላይ በመዝለቁም ለሠራው መልካም ሥራ ለአካል ጉዳተኞች ባበረከቱ አበርክቶ በአጠቃላይ ለሀገር ለዋለው ውለታ በሚል ሽልማት ተበርክቶለታል። ጋዜጠኛው ሽልማቱ ከአካል ጉዳቱ ጋር በተገናኘ ለዘመናት ይደርስበት የነበረውን እንግልት ይቀርፍለታል ተብሎም የሚታሰብ ትልቅ ነገር ነው። ምን መሰላችሁ? የመኪና ሽልማት ነው። ምን እንደምላችሁ አላቅም። ከምንም በላይ እግዚአብሔርን ማመስገን ያለብን የሚመስለኝ በዲጂታል ዕቁብ የሚታወቀው አብሮነት ኃላፊነቱ የተወሰነ መሰረታዊ ቁጠባና ብድር ህብረት ሥራ ማህበር ለሰራተኞቹ የእውቅናና የሽልማት መርሃ ግብር ትናንት መጋቢት 13 ቀን 2017 ዓ.ም በሚሊኒየም አዳራሽ አካሂዶ ነበረ። ድርጅቱ ለበርካታ ዓመታት በተለይም በአካል ጉዳተኞች ዙሪያ በስፋት የሰራውን እየሰራም ለሚገኘው ለጋዜጠኛ ተስፋዬ ገብረ ማርያም የመኪና ሽልማት አበርክቶለታል ጋዜጠኛ ተስፋዬ ገብረ ማርያም አይቻልም መንፈስን በመርታት በስራዎቹ ብዙዎችን በማሳመን በተለይም ደግሞ ለአካል ጉዳተኞች መከታ ሆኖ ለዘመናት መቆየቱን በመናገር ሽልማቱ ለሁሉም አካል ጉዳተኞች መታሰቢያ ይሆንልኝ ብሏል። ተስፋዬ ለ25 ሚሊዮን አካል ጉዳተኞች ድምፅ ስለሆነ እቺ መኪና ለነሱ መታሰቢያ፣ እኔ በደረት እየተሳፍ ቁጭ ማለት የማይችል ልጅ የነበረ የገዛ ወላጆቹ ጤ ልጅ እንዳሞቱ ባረፈ ማዕዘኔ ውስጥ ያለ ውሃውኑ በቀረ ሲሉ ነበር። ዛሬ ግን ታሪክን የሚቀይር አምላክ ሰውን የሚልፍ አምላክ አለን። እግዚአብሔር ሰው ይልፋል። ሳቱን ነ ነገር ነፍሴን የመሳሰሉ አብሮነትን ወለደ። እኔ ለመኪና ብርቅም አይደለሁኝም፣ ችግር የለውም። እኔ እኮ የመጀመሪያው አውሮፕላን አብራር ይሆናለሁ ላቸዋል ቤት በቤት ደረጃ እንኳን የቀጠለ ቤት ኖሩ ባለቤት የምትላት እን አንተ መንግስት ቤት አይሰጥህም እንዴ ትለኛለች። እኔ ቤተ መንግስት የሚያክል ቤት እግዚአብሔር ይሰጠኛል ነው ምናት የጋዜጠኛ ተስፋዬ ገብረ ማርያም የዘመናት ልፋት በአብሮነት ኃላፊነቱ የተወሰነ መሠረታዊ ቁጠባና ብድር ህብረት ሥራ ማህበር እውቅና አግኝቶ የመኪና ሽልማት ተበርክቶለታል። ማህበሩ በዲጂታል እቆብ ዙሪያ እየሰራ የሚገኝ ሲሆን በአገር አቀፍ ደረጃም በመንቀሳቀስ በርካታ ሰዎችን በመጥቀም ላይ እንደሚገኝ በፕሮግራሙ ላይ ተነግሯል። ከተመሠረተ ሁለት ዓመታትን በቅጡ ያልደፈነው የአብሮነት የቢዝነስ የስልጠና የማማከር አገልግሎትና ወርክ ፋሲሊቴቲንግ ካለ የተወሰነ የግል ማህበር በአሁኑ ሰዓት 31 ሺ በላይ ባለራዕይ የማህበረሰብ ክፍሎችንና አባላትን ማፍራት ችሏል። ጋዜጠኛ ተስፋዬ ገብረ ማርያም ለሰራው ስራ፣ ለሀገርም ለዋለው ውለታ እንዲህ ያለው ሽልማት በእርግጥም ይገባዋል እንላለን። ታዲያም እስከ ዛሬ ላበረከቱ አበርክቶ ሁሉ እኛም በፕሮግራማችንና በሚዲያችን ስም እጅግ አድርገን አመሰግነዋለን።

በብዙ ዘመናት የለፋበት የጋዜጠኝነት ሕይወት ፍሬ አፍርቶ ሕይወትህ ከዚህ በኋላ ከፍ ወዳለ ምዕራፍ ይሸጋገር ዘንድ የመኪና ቁልፍ ተበርክቶና ተብለናል። ፈ ችላል ጋ ኬክ አለ ክብር ትጋር ፊት ሊቆርሱልን እና ማሳረጊያ መልእክቱን ክብር ታሳርገውልን። በነገራችን ላይ መኪናዋ በር ላይ አለች። የክብር እንግዳችን ተስፋዬና ስራ አስፈጻሚዋ መኪናውን በይፋ ቁልፉን ያስረክቡታል። እዛው ላይ እናንተ በጭብጨባ አጅቧቸው።

ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት እንጠይቃለን። በሚቀጥለው በሌሎች አዳዲስና አስገራሚ እንዲሁም አስተማሪ የሆኑ ታሪኮች ተመልሰን እስክንገናኝ መልካም ጊዜ ለእናንተ ይሁን።